ቀደም ብሎ እንደተገለጸው የሥላሴ አስተምሮ በሁለት መሰረታዊ መነሻ ሐሳብ የተመሰረተ ነው። አንደኛው አንድ ብቻ የአምላክ ሕልውና ወይንም ቢንግ ባህሪ ወይንም ኢሰንስ ወይንም ኔቸር አለ። ሁለተኛው ይህን አንድ ባህሪ ወይንም አምላክነትን ሶስቱ አካላት በእኩል ሁኔታ ከዘላለም ጀምሮ በጋራ ይጋሩታል፤ አብ ወልድና መንፈስ ቅዱስ። የመጀመሪያውን ሐሳብ ምድብሃ ልበለው፣ ሁለተኛውን ደግሞ ምድብለህ። ምድብሃ እግዚአብሔር ምንድን ነው ወይንም ዋት ኢዝ ጋድ ለሚለው ምላሽ ይሆናል። ምድብለህ ደግሞ እግዚአብሔር ማን ነው ወይንም ሁ ኢዝ ጋድ ለሚለው ምላሽ ይሆናል። እነዚህ ሁለቱ ጥያቄዎች የተለያዩ እንደሆኑ አስተውሉ። አንተ ምንድንህ ብዬ ብጠይቅህ ምላሽህ እኔ ሰው ነኝ። አንተ ማን ነህ ብልህ ደግሞ ስምህን ነግረህ ነው የምትመልስልኝ። በሥላሴም እንደዚህ ነው። የእግዚአብሔር ሕልውና ጥያቄ የምንድን ነው ጥያቄ ሲሆን፣ የእግዚአብሔር አካል ጥያቄ ደግሞ የማን ነው ጥያቄ ነው። የቢንግ ወይንም ሕልውና እና የፐርሰን ወይንም አካል ትርጉም ተመሳሳይ እንዳልሆነ ከዚህ መረዳት ይቻላል። ይህንን ማጋጨት የምድብ ስህተት መፍጠር ነው። የሥላሴ ትምህርትን እንደ ስህተት የሚቀበሉ ሰዎች የምድብ ስህተት የፈጠሩ ናቸው። እግዚአብሔር አንድ ምንድን ነው በሶስት ምንድን ነው የሚሉ ናቸው። ወይም አንድ ማን ነው በሶስት ማን ነው የሚሉ ናቸው። ወደ ሰው ስናመጣው ይህ አገላለጽ አንድ ምንድን ነው ከስምንት ቢሊየን ማን ነው ጋር ይሄዳል። አንድ ሰው ወይንም የሰው ዝርያ ወይንም ሂዩማኒቲ ወይንም ማንካይንድ አለ። ያንን ዝርያ የሚጋሩ ስምንት ቢሊየን የተለያዩ ሰዎች ወይንም ፒፕል አሉ። በጋብቻ ውስጥ ባልና ሚስት ሁለቱ ማን ናቸው? በጋብቻ ቃል ኪዳን አንድ ይሆናሉ። ስለዚህ ጋብቻ የአንድ ወይስ የሁለት ነው? መልሶ የሚወሰነው ጥያቄው ትኩረት ያደረገው የትኛው ምድብ ላይ ነው በሚለው ነው። መልሱ የአንድ ከሆነ ጥያቄው የምድብ ሀ ነው ማለት ነው። መልሱ የሁለት ከሆነ ጥያቄው የለ ምድብ ነው ማለት ነው። ከሥላሴ አንጻር ስለ አንድ አምላክ ካወራን ስለ ምድብ ሀ እያወራን ነው። ስለ ሦስቱ አካላት ካወራን ስለ ምድብ ለ እያወራን ነው። ሥላሴ ሁሌ የሚተቸው ወይንም ግራ አጋቢ የሚሆነው የምድብ ችግር ሲፈጠር ነው። የሆነ ጥያቄ ስንመልስ ስለ የትኛው ምድብ እያወራን እንደሆነ ማወቅ አለብን። የሥላሴ አስተምህሮ መጽሐፍ ቅዱስ ስለ እግዚአብሔር በሚናገረው ሙሉ መገለጥ ላይ የተመሰረተ ነው። እግዚአብሔር ስለ ራሱ ያልገለጠው ብዙ ነገር አለ። ነገር ግን ራሱን የገለጠበት በሁለት ሊታይ ይችላል። አንደኛ፣ ቀጥተኛ ነገሮች ቀጥተኛ ነገሮች በመጽሐፍ ቅዱስ ውስጥ የተጻፉ ናቸው። ጥቅስ አላቸው። ሁለተኛ፣ ውጤት ተኮር ነገሮች። ውጤት ተኮር ነገሮች መጽሐፍ ቅዱስ ውስጥ አልተጻፉም፣ ግን ሙሉውን መጽሐፉን ስናነበው የሚስማማ ነው። መጽሐፍ ቅዱስ የሚደጋገፍና እርስ በእርሱ የማይጋጭ ነው ካልን ስለ እግዚአብሔር ስናወራ በመጽሐፍ ቅዱስ በቀጥታ ስለ እግዚአብሔር ከተጻፈው ጋር መጋጨት የለበትም። የሥላሴን አስተምህሮ ከመጽሐፍ ቅዱስ አንጻር ስንመረምር ሁለቱንም አይነት መገለጦች ከግንዛቤ እናስገባለን። ምድብሃን ስንመለከት አንድ ብቻ የሆነ እውነተኛ አምላክ አለ። ይህ እምነት በሞኖቴይዝም ወይንም በአንድ አምላክ ማመን በሚለው ውስጥ ይገባል። ከሞርሞን በቀር ሥላሴን የማይቀበሉ ቀደም ብለው የተዘረዘሩ ሁሉ በዚህ ሐሳብ ይስማማሉ። በሞኖቴይዝም የእግዚአብሔርን አንድነት በመጽሐፍ ቅዱስ ውስጥ እናገኛለን። እግዚአብሔር የሚለው ቃል በዕብራይስጥ ኤሎሂም ነው። የመጽሐፍ ቅዱስን የመጀመሪያ ጥቅስ ብንወስድ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በዕብራይስጥ ይሄ ኤሎሂም ይሆናል። ይህ ጥቅስ ስለ እውነተኛ አምላክ ባህሪ ያሳያል። እውነተኛው አምላክ ዘላለማዊ ነው። ሁሉን ቻይ፣ ሁሉን አዋቂ በሁሉም ቦታ የሚገኝ በስልጣኑ ጠያቂ የሌለው ወይንም አብሶሉት ፈጣሪ ነው። ራሱ ያልተፈጠረ ነው። ይህ ስለ እግዚአብሔር ባህሪያት በጥቂቱ ነው። ስለዚህ ማንኛውም ነገር እነዚህ ባህሪያት ካሉት፣ ያ ነገር በባህሪው አምላክ ነው፣ ወይንም በሌላ አገላለጽ ያ ነገር መለኮት ነው። በመጽሐፍ ቅዱስ ውስጥ ኤሎሂም የሚለው ቃል ከእግዚአብሔር ውጪ ለሆኑ ማንነቶችም ጥቅም ላይ ውሏል። ለዚህም ጥሩ ምሳሌ በአንደኛ ሳሙኤል ምዕራፍ 28 ላይ ያለው ነው። ሳኦል የሞተውን ነቢይ ሳሙኤልን ለማግኘት መናፍስት ጠሪ ጠንቋይ ፍለጋ ሄደ። ቁጥር 13 ላይ ከምድር ወጥቶ ያየችውን እንድትነግረው ጠየቃት። እሷም አማልክት ከምድር ሲወጡ አየው አለች።

እኛ እግዚአብሔር ከምንለው ትርጉም ጋር በተመሳሳይ መንገድ አይደለም የሚጠቀሙት። ኤሎሂም ለእውነተኛው አምላክ ጥቅም ላይ ይውላል። ነገር ግን እውነተኛ አምላክ ላልሆኑ ለብዙ ፍጡራንም ጥቅም ላይ ውሏል። ይህንን የማንነት ልዩነት ብለን እንጠራዋለን። በህልውና በባህሪ መለያየት። የሞተው ሳሙኤል ፍጡር ነው። እግዚአብሔር ደግሞ ፈጣሪ ነው። ሳሙኤል የተገደበ ነው፣ እግዚአብሔር ደሞ ያልተገደበ። ሳሙኤል አጢአተኛ ነው፣ እግዚአብሔር ደሞ ቅዱስ እና የመሳሰሉት። ኤሎሂም የሚለው ቃል ሲተረጎም አምላክ የሚል ቢሆንም የአንድ አምላክን ባህሪ በሙላት የሚገልጥ ቃል አይደለም። ለሌሎች እውነተኛ አምላክ ላልሆኑ ነገሮችም ጥቅም ላይ ስለሚውል አንዱን አምላክ ለይቶ ለመግለጽ የሚውለው መለኮታዊ ስም ያህዌ የሚለው ነው። ይህ መለኮታዊ ስም በእንግሊዘኛ መጻፍት ሎርድ ሁሉም በካፒታል ፊደላት ይጻፋሉ። ዘዳግም 6፡4ን ስናይ በእንግሊዘኛ ሂር ኦ እስራኤል the Lord our God the Lord is one. ኢሳይያስ 43፡10 you are my witness declares the Lord and my servant whom i have chosen.

የመጽሐፍ ቅዱስ ጸሐፊዎች ስለ የትኛው ኤሎሂም እየተናገሩ እንደሆነ የሚያሳዩበት መንገድ ነው። የዓለም ፈጣሪ የሆነውና የእስራኤል አባት የሆነውን ኤሎሂም እየገለጹ ነው። በዚህ መንገድ የሚገለጸው ኤሎሂም አንድ ብቻ ነው። እርሱም ያህዌ እውነተኛው አምላክ ያህዌ ኤሎሂም ነው። ግን ከእውነተኛው ሌላ ኤሎሂም ያህዌ አይደለም። ሥላሴ አንድ አምላክ ብሎ ሲል የያሁዌ አንድ ቢንግ ወይንም ህለውና ወይንም ኔቸር ወይንም ባህሪን የሚያመለክት ነው። የሞኖቴይዝም ወይንም የአንድ አምላክ እምነት ዋናው ነገር ይህ ነው። ያዌ ብቸኛ ፈጣሪ ነው፣ ብቸኛ ሁሉ በሁሉ የሆነ ብቸኛው ፍጹም፣ ብቸኛው ሉዓላዊ እግዚአብሔርን እግዚአብሔር ያስባሉ። ባህሪያት በያዌ ባህሪያት ውስጥ ያሉ ናቸው። ሌሎች የተፈጠሩ ኤሎሂሞች ሊኖሩ ይችላሉ፣ ግን አንድ ብቻ ያህዌ ነው ያለው። ይህንን በመያዝ ዘፍጥረት 19:24 ላይ እግዚአብሔር ወይንም ያህዌ በሰዶምና በጎመራ ላይ ከእግዚአብሔር ወይንም ከያህዌ ዘንድ ከሰማይ እሳትና ዲን አዘነበ ይላል። እግዚአብሔር ያህዌ ለአብርሃምና ለሳራ በዘፍጥረት 18 ከሁለት መላእክት ጋር ተገልጦላቸው ነበር። አብርሃም እግራቸውን አጠበ፣ አብረው ተመገቡ። እግዚአብሔር በምድር አካል ለብሶ ነው የተገለጠው። እግዚአብሔር ከአብርሃም ጋር ፊት ለፊት አወራ። የሰዶምና ገሞራን ኃጢአት ለማየት ወደ ከተማው እንደሚወርድ ለአብርሃም ነገረው። አብርሃም እግዚአብሔር በውስጧ ስላሉ ጻድቅ ሰዎች ብሎ ከተማይቷን እንዳያጠፋ የምናውቀውን ልመና ሲለምን ነበር። አብርሃም እንዳለው እንደሚያደርግ ቃል ከገባለት በኋላ ከአብርሃም ተለይቶ ወደ ከተማይቷ ሄደ። አሁንም ከአብርሃም ጋር በነበረው ሥጋዊ አካል ለብሶ ነበር። በቀጣዩ ምዕራፍ መላእክቶቹ ሎጥንና ቤተሰቡን ካዳኑ በኋላ ከተማይቷ ስትቃጠል ወደዚህ ጥቅስ እንደርሳለን። ይህ ጥቅስ የአህዌ ሁለት ቦታ ላይ እንዳለ በግልጽ ይጠቅሳል፣ በምድርም በሰማይም። ሌላው የመጽሐፍ ቅዱስ ክፍል ያህዌ አንድ ነው ሲል ታዲያ በዚህ ክፍል እንዴት ሁለት ያህዌ ሊኖር ቻለ? የዚህ ጥያቄ መልስ የሚሆነው ቅድም ባልነው ትክክለኛ ምድብ መሠረት ስንመልስ ነው። ይህንን ክፍል በአዲስ ኪዳን መነጽር ስናነበው ልጁ በምድር ከሰማይ ከአባቱ እሳትንና ዲንን አዘነበ የሚል ይሆናል። ነገሩ እንዲህ ከሆነ ሙሴ ዘፍጥረትን ሲጽፍ ለምን በዚህ አይነት መልኩ አልጻፈም? የክርስቲያን የመጽሐፍ ቅዱስ ምሁራን የመገለጥን ሂደታዊ ባህሪ ያስቀምጣሉ። እግዚአብሔር ሙሉ እቅዱን በአንድ ጊዜ ግለጥለጥ አላደረገም። በብሉይ ኪዳን ማንም የመሲሁ ስም ኢየሱስ እንደሚባል አላወቀም፣ ምክንያቱም በምድር ከመወልዱ ብዙ ዘመናት በፊት ስለኖሩ እግዚአብሔር ለሙሴ ሆነ ለአብርሃም ስለ አካላቱ ስለ አብ እና ወልድ ልዩነት አልገለጠላቸው። በዚህ በሰዶም እና በገሞራ የሚታየው ግን አንዱ አምላክ ወይንም ያህዌ በተለያየ ሁኔታ ውስጥ በአንድ ጊዜ በዚህ ፍርድ ላይ ራሱን ሲገልጥ ይታያል። የሙሴ አጻጻፍ የእግዚአብሔርን ሙላት እግዚአብሔር በገለጠለት መንገድ ሲገልጽ ያሳየናል። የብሉይ ኪዳንን ሌሎች ስፍራዎች ብንቃኝ የእግዚአብሔር መልአክ በሚለው ተመሳሳይ ግልጠቶችን እናገኛለን። ይህ አካል ሲናገር ያሁዌ እየተናገረ ነው፣ ነገር ግን እየተናገረ ያለው ለያሁዌ ነው። ጥቂት ምሳሌዎችን እናያለን። በዘፍጥረት ምዕራፍ 32 ከ24 እስከ 32 ያይቆብ የታገለውን በኋላም ስሙ እስራኤል የተባለበትን ሁነት ይነግረናል። ቁጥር 24 ላይ ያይቆብ እየታገለ ያለው ከሰው ጋር እንደሆነ ይገልጻል። በቁጥር 28 ላይ ይህ ራሱ ሰው ከእግዚአብሔር ከሰውም ጋር ታግላ አሸንፈሃልና ይላል። በቁጥር 30 ላይ ደግሞ ያዕቆብ ራሱ እግዚአብሔርን ፊት ለፊት አየው ሰውነቴም ድና ቀረች ይላል። ይህ በዘፍጥረት 18 አብርሃም ከእግዚአብሔር ጋር ካሳለፈው ነገር ጋር ተመሳሳይ ነው። እግዚአብሔር በሰው መልክ በአካል ስጋ ለብሶ ተገልጧል። ሆሴ የያዕቆብን ሁኔታ በመጽሐፉ ምዕራፍ 12 ላይ እንዲህ ሲል ይገልጸዋል። በማሕፀን ውስጥ ወንድሙን በተረከዙ ያዘው በጎልማሳነቱም ጊዜ ከአምላክ ጋር ታገለ ከመላእኩም ጋር ታግሎ አሸነፈ አልቅሶም ለመነው በቤቴልም አገኘው በዚያም ከእኛ ጋር ተነጋገረ እርሱም የሰራዊት አምላክ እግዚአብሔር ነው የመታሰቢያውም ስም እግዚአብሔር ነው ሆሴ ከያዕቆብ ጋር የታገለውን ኤሎሂም መልአክ ነው ብቻ ብሎ አላበቃም። ይህን መልአክ ከቤቴል ጋር ያገናኘዋል። በመልአክ መልክ ከያዕቆብ ጋር የታገለው ራሱ እግዚአብሔር ነው፣ እርሱም የቤቴል አምላክ ነው። ዋናው ነጥብ ያህዌ የእስራኤል አምላክ መልአክ ነው ሳይሆን መልአኩ ያህዌ ነው። በኋላም በዘፍጥረት ምዕራፍ 18 ያዕቆብ ሊሞት ሲል ዮሴፍን ሲባርክ አባቶችቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነት ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ። ኤሎሂምና መልአክ በትይዩ መቀመጡ አሻሚ አይደለም። እግዚአብሔር ዘላለማዊና ከሁሉ ነገር በፊት የነበረ ነው። መላእክት ደግሞ የተፈጠሩ ናቸው። በትይዩ መቀመጡ እግዚአብሔር መልአክ ነው ለማለት አይደለም። ይልቁኑ መልአኩ እግዚአብሔር ነው ማለቱ ነው። በጣም የሚነካው ቦታ ደግሞ ይባርክ ሲል እግዚአብሔርና መልአክ ብሎ እንደ ሁለት እያያቸው ሳይሆን በነጠላ አንድ አድርጎ ነው የሚያወረው። በሌላ አገላለጽ ጸሐፊው የእስራኤልን አምላክ ከመልአኩ በግልጽ ለይቶ ይጽፍና መልሶ አንድ ያደርገዋል። ያህዌ በእግዚአብሔር መልአክ መልክ መገለጥ በዘጸአትም ታይቷል ሙሴ በዘፀአት ምዕራፍ 3 ላይ የሚቃጠል ቁጥቋጦ አየ። በቁጥር ሁለት ላይ የእግዚአብሔርም መልአክ በእሳት ነበልባል በእሾ ቁጥቋጦ መካከል ታየው። በቁጥር 4 ደግሞ በእሳት ቁጥቋጦ ውስጥ ተናገረ የሚለው መልአኩ ሳይሆን እግዚአብሔር ራሱ ነው። ከዚያ በቁጥር ስድስት ላይ እኔ የአባት አምላክ፣ የአብርሃም አምላክ፣ የይስሐቅም አምላክ የያይቆብም አምላክ ነኝ አለው። ቁጥር 6 ሲጠናቀቅ፣ ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። በዚህ ክፍል መሰረት የእግዚአብሔር መልአክ እግዚአብሔር ራሱ ነው በሚታይ መልክ። ስለዚህ ሙሴ መላአኩን ሲያይ ያህዌን ነው ያየው፣ ምክንያቱም መልአኩ ያህዌ ስለሆነ። እስራኤላውያን ከግብጽ ነፃ ከወጡ በኋላ ምዕራፍ 23 ላይ ያህዌ እንዲህ ይላል። በመንገዲ ጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መላእክን በፊት እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ሰሜን በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልሁንም ሁሉ ብታደርግ ጠላቶችህን እጣላቸዋለሁ። መልአኩ ኃጢአትን የመማርና ያለመማር ስልጣን አለው። ይህ ደግሞ። የእግዚአብሔር ባህሪ ነው። መልአኩ ይህ ሥልጣን ሊኖረው የቻለበት ምክንያት እግዚአብሔር ለሙሴ ሲነግረው ስሜ በእርሱ ስለሆነ፣ እግዚአብሔር ለሙሴ ስሙ መልአኩ ውስጥ ነው ሲል እርሱ መልአኩ ውስጥ እንደሆነ የነገረው ነው። ህልውናው፣ ባህሪው መልአኩ ውስጥ ነው። ያህዌ የዚህን መልአክ ሚና ህዝቡን በበረሃ መርቶ ወደ ቃል ኪዳን ምድር ማስገባት እንደሆነ ይነግረናል። በተመሳሳይ ጊዜ ይህ መልአክ ኃጢአትን ይቅር የማለት ልዩ ስልጣን እንዳለው ይነግረናል። ምክንያቱም መልአኩ የያህዌን ስም እየተጋራ ስለሆነ፣ ይህ ስልጣን የያህዌ ብቻ ነው። መልአኩ እስራኤልን ነጻ ማውጣቱ በመሳፍንት ምዕራፍ ሁለት ላይ ተጠቅሷል። የእግዚአብሔርም መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ፣ እኔ ከግብጽ አውጥቻችኋለሁ ለአባቶቻችሁም ወደ ማልሁላችሁ ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሠዊያቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልሁ። እናንተም ግን ቃሌን አልሰማችሁም። ይህን ለምን አደረጋችሁ? ስለዚህም ከፊታችሁ አላወጣችሁም። ነገር ግን ያስጨንቋችኋል አማልክቶቻቸውም ወጥመድ ይሆኑባችኋል አሉ። የእግዚአብሔርን መልአክ ይህን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምጻቸውን አንስተው አለቀሱ። በተቀሩት የብሉይ ኪዳን መጻሕፍት ውስጥ እስራኤልን ከግብጽ ነጻ በማውጣት ረገድ እውቅና የተሰጠው ለያህዌ ብቻ ነው። እኔ አምላካችሁ እሆን ዘንድ ከግብጽ ምድር ያወጣኋችሁ እግዚአብሔር ነኝ። ዘዳግም 4:36 በምድር ላይ ታላቁን እሳት አሳየ፣ ከእሳትም ውስጥ ቃሉን ሰማ፣ ከአንተ ጋር ሆኖ በታላቅ ኃይሉ ከግብጽ አወጣ። ኢያሱ 24:17 እኛንና አባቶቻችንን ከባርነት ቤት ከግብጽ ምድር ያወጣን በዓይናችንም ፊት እነዚያን ታላላቅ ታምራት ያደረገ በሄድንባት መንገድ ሁሉ ባለፍንባቸውም አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራዊያን ከፊታችን አሳደደ። እነዚህ የብሉይ ኪዳን ምንባባት ያህዌ ከመልአኩ ጋር ያለውን የባህሪ አንድነት ያስረዳሉ። ሁለቱም ተመሳሳይ ሃ ምድብን ይጋራሉ፣ ተመሳሳይ ምን ህልውና፣ ባህሪ ወይንም ሰብስታንስ። በተመሳሳይ ጊዜ ደግሞ ብሉይ ኪዳን በያህዌና እና በመላኩ መካከል ያለውን የአካል ልዩነትም ያስረዳል። ስለ አንዱ ወይንም ስለ ሌላው ሲወራ ከለ ምድብ አንጻር ሁለቱም ልዩ ናቸው፣ የየግል ማን ናቸው በምድብ የሥላሴ አስተምሮ የሚያረጋግጠው ይህንን ነው። አንድን ህልውና ሃ የተለያዩ አካላት ለዎች ይጋሩታል። በዚህ ሐሳብ ዙሪያ የምናየው የመጨረሻው ምንባብ መሳፍንት ምዕራፍ 6ን ነው። የጌዲዮን ታሪክ፣ በዘፍጥረት 18 አብርሃም ያህዌን በአካል እንዳየው በዚህ ምዕራፍም ትኩረታችንን የሚሹ ብዙ ምንባቦች አሉ። ቁጥር 11 እና 12 ጌዲዮን የእግዚአብሔር መልአክ እንደተገለጠለት ያሳያል። መልአኩም እግዚአብሔር ወይም ያህዌ ከአንተ ጋር ነው ብሎ በመናገር ራሱን ከያሁዌ የተለየ አድርጎ ያቀርባል። ቁጥር 14 ላይ ግን የጌዲዮንን መናደድ ተከትሎ ያሁዌ ራሱ ማውራት ይጀምራል፣ እስከ ቁጥር 18 ድረስ ማውራቱን ይቀጥላል። ያሁዌ ራሱ ጌዲዮን እስኪመለስ እንደሚጠብቀው ይነግረዋል። ቁጥር 19 ላይ ያሁዌ በአድባሩ ዛፍ ስር እየጠበቀው ነበር። መጀመሪያ መልአኩ ተገልጦ ይህ ክፍል የጀመረበት ቦታ ነው። በቁጥር 19 ጌዲዮን ቁርባኑን ለያህዌ ያቀርባል። በቁጥር 20 እና 21 ላይ ግን ቁርባኑን የተቀበለው መላአኩ ነው ለጌዲዮንም ትእዛዝ ሲሰጥ ነበር። በቁጥር 22 ጌዲዮን ያየው የእግዚአብሔርን መልአክ እንደሆነ ተረዳ። የእግዚአብሔርን መልአክ ፊት ለፊት ስላየ ወዮልኝ አለ። ያህዌም በቀጥታ አትሞትም ብሎ መለሰለት። ጌዲዮን ለያህዌ መታሰቢያ በኦፍራ ከሰራ በኋላ ምንባቡ ይጠናቀቃል። ጌዲዮን በቁጥር 13 በያህዌ ላይ ተስፋ የቆረጠ ንግግሩ የተገለጠለት ያህዌ እንደሆነ አለማስተዋሉን ያሳያል። ክፍሉ የሚቃጠለውን ቁጥቋጦ ክፍል ያስታውሰናል። በዚህኛው ሁለቱም ያህዌ ይናገራሉ። ይህም ለአንባቢው ሁለቱም በተመሳሳይ ደረጃ እንዳሉ ያሳያል። ይህም ልዩነታቸውን ያደበዝዘዋል። ነገር ግን በመሳፍንት ስድስት ጸሐፊው ሁለቱን አካላት ይለያያቸዋል። ጸሐፊው ልዩነታቸውን ማደብዘዝ ብቻ ሳይሆን ሁለቱንም በተመሳሳይ ጊዜ ጠቅሷል። ያህዌ እንደዚህ በተለያዩ አካላት ቢገለጥም በብሉይ ኪዳን አንድ እውነተኛ አምላክ ብቻ እንዳለ ነው የሚያስተምረው። አንድ ፈጣሪ፣ አንድ ዘላለማዊ፣ አንድ ሁሉ በሁሉ አንድ ሉዓላዊ። መጽሐፍ እንዴት እንዲህ እያለ ከራሱ ጋር አይጋጭም? መልሱ ምድቦችን በአግባቡ መለየት ነው። ስለ እግዚአብሔር አካላት በብሉይ ኪዳን ጊዜ ያለው መረዳት ሙሉ ባይሆንም እና ግልጽ ግልጠት ባይኖርም፣ በአዲስ ኪዳን በአምላክ ሰው መሆን እና በመንፈስ ቅዱስ በልባችን መኖር ሙሉ ሆኖ ስለሚገለጠው ነገር ግን መሰረታዊ መረጃ ይሰጠናል። ይህ አስተምሮ አዲስ ኪዳን ላይ አልጀመረም። የብሉይ ኪዳን ስሩን አይታችኋል በብሉይ ኪዳን አስተሳሰብ ሁለት የያሁዌ ግልጠቶች አሉ አንዱ የማይታይ ሌላው ሰው ሆኖ የሚታይ ይሁዲነት ኢየሱስ ሰው ሆኖ ከመምጣቱ አስቀድሞ ይህን አስተምሮ ያውቀዋል ለዚያም ነው የጥንት ይሁዲ እምነት ሁለት የያሁዌ ግልጠቶችን ያቀፈው ነገር ግን ይህ አስተምሮ